ሴት አንደውም በጣም መልካምና ጥሩ ሴት ናት። እኔ በሆን እንደውም ልጅን የማሳይህ አስራ ስምንት አመት ሲሆነው ነው ልጅ የማሳይህ ነበረ። ትናንትና ካጠገቧ ነበርክ ልጅ። ዛሬ መተ ልጇ ጓጉቶ ካጠገብሽ ልሆን እስከምትወልጅ፣ ሩታ የፍርድ ቤቱን ሀሳብ ቀይሪ። ከልጅ እኮ መጀመሪያ የሚስት ክብር ይበልጣል እኮ ልጅን ዛሬ የምትጓጓበትን ደስ ብሎ ስታወራ እያየው ነበር። ወንድ ልጅ ነው አባት ልሆን ነው ካሁኑ ሳልኩት ምናምን እያልክ ነበረ። ያንን እኮ የምትስለውንና ለማቀፍ የጓጓሁን ልጅ እኮ ሚስትህናት ከእግዚአብሔር በታች እየሰጠች ያለው ስለዚ፣ ከልጅ በፊት እኮ የሚስት ክብር ይበልጥ ነበረ። ሩታ ዘጠኝ ወር ሙሉ በእንደዚህ አይነት ሁኔታዎች ስታሳልፍ ከአጠገቧ ያልነበርክ ልጅ፣ ትናንትና ደግሞ ከኤርሜላ ጋሻሸሜ ገዳሜ ስትል የነበርክ ልጅ ዛሬ ደግሞ በእጃ ዞር ትመጣና ሩታዬ እስከምትወልጂ ከጠገብሽ ልሁን። እንዴት እንደ ማንኛውም ሰው ወልደሽ መጥቼ ጠይቃለው። ምንም ቢሆን ባልሽ ነኝ። ከጠገብሽ ልሁን እስከምትወልጂ ድረስ ፍቀጅ፣ ነኝ የፍርድ ቤቱን ቀጠሮ ሰርጂ፣ የሚል ነው ዛሬ እንግዲህ አብርሽ ይዞት የመጣው ማለት ነው። እና እኔ እንደው አይኑን ራሱ አብርሽዬ እንደው አይነን ራሱ በጨው አጥበ መተህሩታን ስታወራት በጣም ነው የሚገርመኝ። የእውነት ምን አይነት ድፍረት እንደሆን አላቅም። ምክንያቱም ትናንትና ምንም እንዳልተፈጠረ አጠገባ እንድት ደርስ ከማትፈልጋት ሴት ጋር አሻሻሜ ገዳሚ እያለ ሲጨፍር የነበረ ልጅ ጭራሽ ደግሞ ብላብላ ፊቱንም ስታጥፎ ነበር ሄርሜላ ና ያንን ሁሉ ነገር ሲያደርግ የቆየ ልጅ ዛሬ ተገልብጦ መጥቶ ደግሞ ሩታዬ የፍርድ ቤቱን

በጣም የሚገርም ደፋር ነው አብርሽ። የእውነት ን ቤተሰቦች በዚያ አጋጣሚ እውነት ለመናገር ያው የልጁ አባት ነው። እኛ ቢታረቁ ደስ ይለናል። ግን አብርሽ እውነት ከሩታ ጋር ታርቆ አብሮ ለመኖር የሚፈልግ አይነት ሰው ቢሆን እኮ ሩታ ማትፈልገውን ሚስቱ ማትፈልጋትን ሴት እየተደጋገመ እያገኝ በመኪናው እየተዝናና አብሯት እየጨፈረ በየገጠሩ እየዞረ ከዛ ደግሞ በስንተኛ ቀመቶ ሩታን ይቅርታ እስከምትወልጅ ካጠገብሽ ልሁን እባክሽን። እንዴት እንደ ማንኛውም ሰው መጥቼ ልጄን እጠይቃለሁ። መጀመሪያ የሚስት ክብር እኮ ይበልጣል። የሚስት ክብር ይበልጣል፣ ከልጅ በፊት ማለት ነው። ዛሬ የምትመኘው የምትስለውን ልጅ እኮ ምሰጥ ሚስት ናት። እንደ ሩታ አይነት ሴት ደግሞ አብርሸ፣ የእውነቴን ነው ምልም እንደ ሩታ አይነት አስተዋይ ሴት እግር ቢቀጥናት ታገኙ። ሄርሜላ ራሱ ብትጋጋጥ ሩታ መሆን አትችልም። አይገርምህም? እያየናት ነው። ሰው እንዲወዳት እያረገች ትፈልጋለች ብዙ ነገሮችን ታደርጋለች፣ ግን ሩታ መሆን አትችልም። ትጋጋጣለች እንጂ ሄርሜላ ሩታ መሆን አትችልም። አይገርም ማለት ነው። እና በዚህ አጋጣሚ ማለት ነው የዛሬው ይገርማል። ያው እስከ ምትወርጂ አብሬሽ ልሁን፣ እንዴት እንደ ማንኛውም ሰው መጥተው መጥተን እንጠይቅ ሻለን ሀቤል ተብዬው ራሱ ምላጩ ማለት ነው። የእውነት ቤተሰቦች አፈ ጮሌ፣ አፈ ጮሌ፣ አፈ ጮሌ የሚሉት አይነት ልጅ ቢኖር አቤል ነው። እና ዛሬ ደግሞ ያው ተገልብጦ ደግሞ እስከ ዛሬም አንቺ በጣም አስተዋይ ነሽ፣ የተረጋጋሽ ሴት ነሽ ሩታዬ። እኛ እንዳንቺ አይደለንም፣ እኛ እንፈጥናለን። ስለዛ አይደለም ባልሽ፣ እኛ እንኳን በአሁኑ ሰዓት ከአጠገብሽ ልንሆን ነው የሚገባው። ስለዛ ይቅርታ አርጊለትና ጊዜ ስጭውና እስከምትወልጂ አብሮሽ ይሁን የሚል ነበር። ሁለት ታፈጨልጆች የመጡት ማለት ነው። የሩታ መልስ ደግሞ ታቆታላችሁ፣ የሚገርም መልስ ነበረ። በቃ የወሰነች ውሳኔ የሚገርም ነበረ መልሷ ማለት ነውና። እኔ ቤተሰቦቼ ጋር እስካሁን እንግዲህ አልተገናኘውም ወደ ቡታጀራ ከመጣው፣ ከዚህ በኋላ ያለኝን ጊዜ ከቤተሰቦቼ ጋር ነው ማሳለፍ ምፈልገው። ከዚህ በፊት አጠገቤም አልነበርክም አሁን ብትኖርም ባትኖርም ጥቅም ስለሌለ ነው አሁን ላይ አስፈላጊ አይደለም። ስወልድ መጥተህ ልጅን ጠይቅ። በምትፈልገኝ ሰዓት ካጠገብ አለው በምፈልግ ሰዓት ካጠገብ ያለ የሚያስፈልገውን ነገር ለልጅ ማድረግ ትችላለህ። ከዚህ ውጭ ከመቶ ፐርሰንት ስልሳ ፐርሰንቱን ሀሳቤን የምቀይር አይመስለኝም አርባ ፐርሰንቱ ግን ያው እንደዚሁ ያስብበታል። እሱንም ያለችው ያው እስከምትወልጅ ከጠገብሽ ንሆን ያለውን ነው አስብበታል አስቤ ደው እያሳውቃል ያለችው። እና ትናንትና ከኤርሜና ጋር እንደዛ የሆንክ ዛሬ የለች ልጅ እንዴት ነው የሚሰማት? ራሱን ራሱ ቆጥቦ እኮ የተቀመጠ ልጅ አለን ቤተሰቦች። የእውነት አብርሽ እርቅ ቢፈልግ ምሽቱ እንድትመለስ የልጁ እናት እንድትመለስ ቢፈልግ እኮ እርግፍ አርጎ ብዙ ነገር ለእሷ ሲል መተዎችን ነበረ። ነገሮችን ማስተካከል ቢፈልግ ማለት ነው። እሱ ስህተት ነ ስህተት ስህተት ነ ስህተት እየሰራ አይኑን በጨው እያጠፈ ሩታን እያገኘ ቅርታ ርጌነ የፍርድ ቤቱን ነገር ሰርዥው፣ ምንም ቢሆን ልጅን ነው ልጅ ንሳልኩት፣ ከአጠገብሽ እስከምትወርጅ ንሆን የሚል ቃላቶች ነው። እና አብርሽ ሲጀመር ጥለክ መሸሽ ነው የምትወደው፣ ነገሮችን ማስተካከል አትችልበትም። ሲቀጥል ደግሞ ጥፋት ላይ ጥፋት እንጂ ያየ ነው፣ እኛ ጥፋትህን ስታርም ስታስተካከል አላየንም። እና እንዴት አድጋኖች ልጅ የምትቀበል ለዛ ነው ሩታ በጣም መልካምና ጥሩ ሴትናት ያልኩት። እኔ ብሆን አይኑን ማየት አልፈልግም ነበር። ቤተሰቦች የቅርታ አርጉልኝና የእውነቴን ነው የምላቸው ከማልፈልጋ ሴት ጋር ድጋሚ እያየሁት ነገሮችን ማስተካከል ከማይችል ወንድ ጋር ነገሮችን አስተካክሎ መቀጠል ከማይፈልግ ሰው ለአንድ ደቂቃ ጊዜን አባክኜ እንኳን ልሰጠው አይኑን ማየት አልፈልግም ነበር። ለዛ ነው ሩታ ጀግና፣ ጠንካራ ሴት ናት ያልኩት የእውነቴን ነው። አስቡት እንግዲህ ሴት ስትሆኑ ስሜቱ በጣም ከባድ ነው እና ሩታ ለዛ ነው ጊዜ ሰታው ስታወራው ራሱ ቆማ ስታገኘው ላገኘ ሲላት ራሱ ይገርመኛል እኔ ብሆን